ሀሳብ ሰምታ እኔ ማድረግ የምችለው መሄዴው እስከዚህ ድረስ ነው። ከአሁን በኋላ እኔ ማጠገባል ደርስም ከምር ጀግናንሽ የሴት ጀግና ብራቦ ማለት ነው ምንቴ። እንግዲህ ከዛሬ ጀምሮ የሃይሚን ስም አላነሳም ብሏል፣ አላነሳም ብሏል። እስቲ እናያለን። ሞርዛን ደግሞ እናደንቅሻለን ማለት ነው እንግዲህ ችህታችን የሰራችው ምንቴ። በጣም ደስ ይላል ውዶቼ ማለት ነው። ከበሬ ወለዶች ይሻላል ከሶስት አምቡላንሶች እና ምንቴ እንደምታዩት እንግዲህ ተደብድበዋል። ባይ ዘ ወይ ፕራንክ ይመስለኛል። ይመስለኛል ሳይሆን ፕራንክ ነው፣ ግን በጣም ደስ ይላል ማለት ነው። አንድ ሰው ቀለበትም አድርገው እንደዚሁም ደግሞ አንድ ሰው ፍቅረኛ ካለው ሁለተኛ ሰው መመኘት የለበትም። ትምህርትም ሊሆን አይችልም አታ ፕራንክም ቢሆን ማለት ነው። እና ምንቴ ባይ ዘ ወይ ሰችቶን ትተነዋልኛ ራሱ እና እንግዲህ በራሱ ጊዜ ያው ይቅርታ ጠይቀዋል ላይመለስ ይችላል እንግዲህ፣ በሀይሚ በኩል ማለት ነው። ሀይሚዬ ላይ ማንም ሰው እንዲደርስ አንፈልግም። ሀይሚትዬን በጣም ንዳት አለና ክብራት አለን። እንደዚሁም ደግሞ ብሩክ ወንድማችን ጥሩ መስመር ላይ ነው ያሉት። እንደዚሁም ደግሞ ማምሻ ላይ ሶስት አምቡላንሶች፣ ጨረቃ ፋሚሊ፣ ዛፍ ሀናማሩ፣ በጣም ነው የምታሳዝኑት ከምር እኔ እንጃ፣ ለምኑ ነው እኛም እኮ ያኔ ከእናንተ እኩል ነው ያኔ። ዩቲብን እናየዋለን እናውቀዋለን ግን ለምን ነው እንደዚህ የምትሆኑት? ሀናዋም አሉ ያለችው ኳተርስ አኪድ ትንሽ ሀገር ነው ወይዘው ያለችው፣ እንደዚሁም ደግሞ ዛፍ ኢትዮጵያ ነው ያላችው፣ እንደዚሁም ደግሞ የጨረቃ ፋሚሊ እህታችን ስደት ላይ ነበርሽ ኢትዮጵያ ናቸው። እና ምንድን ነው ቆይ የምትጠቀሙት ውዶቼ? ወላይን ነው ምላቸው። እኔ ጥቅሙ ስላልገባኝ ነው፣ ሰውም ለማስጨናነቅ። ምንድን ነው ጥቅሙ? ለቪው እንደምን ቪው እንደኔ ሶስት ሺ ሁለት ሺ ነው የሚታየው ሀያ አምስት ሺህ ሀያ ሰባት ሺህ ሀምሳ ሺህ አይታይም። ምንድን ነው ጨረቃ ፋሚሊ፣ እኔ አውቅ ዝም ብዬ ነው። ቀለበቱ ላይ ሽቶ ተነስቶ ፌድ አፓርጎ ማነገረሽ ማጋ ተደወለ ሀይሚና ብሩኬ ማረፍ አይችሉም። ማረፍ አይችሉም ሲጀመር፣ ሲቀጥል ደግሞ ቪዲዮ ከሰሩ በኋላ በዚህ ሰዓት ማታ ማታ ማለት ነው ሀይሚዬ መዝሙር ማለት ነው። በመዝሙር ነው በኢንስትግራም ላይ የለቀቀችው፣ ቀለበቷን ቀለበቷን ኢንስትግራም ላይ ነው የለቀቀችው። ሴቷ እንደዚህ ገብታ እንዲገብተው ዱባ ሄዱ። ግን ሪሊው በጣም መሀይም ናቸው፣ ከእውቀት ነፃ ማለት ነው። ሶስታችሁም ከእውቀት ነፃ ናችሁ። ለምን ቢያንስ እኛ እኮ ሀይሚና ብሩኬ አብርሽሩታ ፌመሶች ፕራንክ ሲሰሩ ለእህቶቻችን ይሄ ፕራንክ ነው እንዳትታለሉ ለምን፣ ሃይሚዬን ብንወድ ብሩክንም ብንወድ መስ ሪስፔክት ለኦዲየንስ። ኦዲየንስ ስደት ላይ ነው ያለው። ጨረቃ ፋሚሊማ አንቺ ገናንሽ ገና፣ ምን እንደሚጠብቃችሁ ታገባላችሁ፣ ትወልዳላችሁ። እናንተ ምንድን ነው በጣም ነው ኔ አይነት እኮ አለው ሰው የሚያስጨንቁት ከሌደውላ እንደዚህ ብላ ዱባይ ጨረቃ ፋሚሊ ሲቀጥል ደግሞ ሀና ማሩ ጋር እውነት የሚደውል ሰው አለ እያለቀሽ አንቺ ደግሞ አቤት አቤት አቤት፣ አረብ ጋር አገር ነሽ ያለሽ አትኮሪም። እንደ አንቺ ግድ ውሸት ማውራት አን ይቅር ይበልሽ። እንደዚሁም ዛፍ ማለት ነው እና እነዚህ ሶስቱ እህቶቻችን ሶስት አምፑራንሶች፣ ሰው በጠፋ ሰዓት ሰው የሚያጨናንቁ ለሰው የማያስቡ ለተመልካች ሪስፔክት ያይላቸው ሶስቱ የሚያወሩትን አትስሙ። አሰላሙ አሌይኩም ረመቱላሂ ወበረከቱ ወድና። የተከበራችሁ ዘር ለገበሬ ሰዎች የምወዳችሁ የማከብራችሁ ሁላማን ሰላም፣ እኔጋ አልሀምዱሊላ ሁላማን ነው። ውዶቼ፣ ማሮች፣ ፍቅሮቼ እንቅልፍ ማባረሪያ ያመጥቼላችኋለሁ። ሀይሚቴና ብሩኬ ጠፍተው ናፍቀውናል። እንግዲ መሸ፣ ነገ ግን ይመጡልናል ነገ መቶ ፐርሰንት ይመጣሉ። ሰላም ናቸው። ምንም ነገር የለም። ሀይሚቲዬም ማታ ሌሊት ነው እንጂ ሌሊት ለቃለች እኮ ጉዶቼ፣ ማለት ነው ምንም ይመጣ ነገር የለም። ዝም ብላችሁ አትጨናነቁኝ፣ አንም አታስጨንቁን። እነዚህ ሶስቱ ቤት እንዳትሄዱ፣ እነዚህ አምፑላንሶቹ ቤት እንዳትሄዱ። እንደውም ከአምፑላንሶቹ ምንቴ ይሻለኛል እኔ ለምን አሻችኋለሁ? በዚህ ሰዓት ምንቴ ይሻላል። አፈቀርኩ እንዳለ እንደልማዱ ማለት ነው ሆዬ ሆዬ ውነቱና ምን ቲም እንግዲህ ላይመለስ ዱቄት አስደርገዋለች እህታችን። እንደዚሁም ደግሞ በእናይ ምትዬ ቀለበት ተደስታለች፣ ደስታዋን ገልጻለች። ሆኖም ግን ዛሬ የመጣውት ምንድን ነው? እኚህ ሶስት አምፑላንሶች ለምን ታምናላችሁ እናንተ? ያኔ ሀይሚዬና ብሩኬ በፍቅር ሲመጡ አንድ ቪዲዮ እንኳን አይሰሩም። አሁን ህዝብን ለማሳበድ እንደኔ ማለት ነው እኔ ከድሮም ከጥንቱም አራት ነው ምሰራው ሶስት ነው የምሰራው በእነሱ ነው የምፈተፍተው። የስሩ አስር የሚስሩ እኮ ውዶች፣ ግን ያ ሌለ ሴቷን አሁን እነ ብሩኬ ሀይሚዬ በዛ ነው የሚመጡት፣ በዚህ አይዲያ ነው የሚመጡት። ለምን ህዝቡ እየተጨነቀ ነው? ህዝቡ በጣም እያስጨነቁ ነው ያሉት። ደግሞ እንዴት እንደሚችሉበት እንደዚህ ዱባ ያለችው ምን አለበት ከህይወታቸው ብትወጣ። እንዲ ቢሆን እኔ እኮ አልችልበትም። እንዲሁም ስምጥ ብዬ እኔ ወሬ ነው ሳዳምጣቸው ሀና ማሩማ እንደ ማርቀስም ትላለች። የዛፍ ደግሞ ካሜራ ገብተ እንዴት ነው ቆይኔ፣ ኮ ካሜራ ተገብቶ ራሱ ውሸት ምናምን እንዴ ነው የሆነ መሳቅ ምናምን አይመጣም እንዴ? ቀዳዶች ከምር በጣም ነው ያስጠሉት። እኔ ጋ አንድ ጓደኛ ናት እዚህ ኮሜንት ላይ ሀናማሩ ስትለኝ ሄጅ አዳምጬ በጣም ነው ያፈርኩት። ጨረቃ ፋሚሊ የተባለችን ደግሞ ምን ሆነ ነው? እኔ ደግሞ በፊት በጣም ነው የምወዳት ያኔ ደስ ትለኛለች፣ ድምፁም ደስ ይለኛል። ያኔ ያኔ ማለት ነው። ከዛም በኋላ የሆነ ሰዓት ላይ የሚየሰሰድባት በቃ ማየትም መከታተልም ተውኳት ማለት ነው። እና አንዳንዴ ስርዓት ያዙ፣ በጣም ስርዓት ያዙ ማለት ነው። ሲያዳምጠኛል በሉ ሰው ማረፍ አይችልም። ምኑ ከምኑ ነው ሶስቱ የሚያወሩት? ውዶች፣ ወላይን ሄዳችሁ ስም ውስጥ እንደ ታሪክ ነው የምሰሙት እኮ ዛፍ ቤት፣ ሀናማሩ ቤት፣ ጨረቃ ፋሚሊ አስመሳይ ጨረቃ ፋሚሊማ የምታወራው ስለ ወርቁ የምታወራው ስለምን እንደምታወራው አታውቅም። መለኛው ፈርዶበታል። መለኛው መ ሶስቱም በውስጡ ይነጋግራሉ። ነገ ደግሞ ሀይሚቲና ብሩኬ እንሻላ ይመጣሉ። ባይመጡ እንኳን ሌላ አጀንዳ ሶስቱ ተነጋግረው እንደዚህ ህዝብን ያሳብዳሉ። እናንተ ደግሞ በፍጹም እንዳትጨናነቁ ውዶቼ ማለት ነው እንዳትጨናነቁ ሲቀጥል ደግሞ የምንትየው ከምርድ ፕራንክ ነው ግን ለጨረቃ ፋሚሊ የምታስተላልፈው ራሱ እንዴት ደስ ይላል እና ሲቀጥል ለሞዶቼ ሀይምዬ እና ብሩኬ ምን ብሏል መችለታ ብሩኬ እንደዚህ ሆነ ምናምን በተባለ ሰዓት ከኛ አንደበት ያልሰማችሁትን ነገር አትመኑ። ገባችሁ? አሁን ሀይምዬ እና ብሩኬ እኛ ሰላም ምናምን እንዳይሉ ለምንድነው ዘሚያሉት እኛ ያስጨነቀ ሙዚቃው ነው። ሙዚቃ ብሩኬ ባይጠቀም እንደዛ ባናይ ምንም አይመስለንም። እሱ ግን በጣም ኢዚ ነው። ዝም ብለን ካሰብነው ቀላል ነው፣ ግን በወጣው ሰዓት እናንተ እንዳታስቡ እንደዛ ብለው ከተናገሩ እዚህ ጋር እኮ እነሱም ስራ አላቸው። እነሱም እኮ የሚዲያ ሰው ናቸው። ሁሌ መናገር የለባቸው ከትላንት ወዲያ ተናግረዋል። እኛ በአወራነው ነው ነው እኛ ከኛ እንደበስ ይወጣ ነው እንጂ ማንንም እንዳታምኑ ብላ ሀይሚዬ አብራርተው ተናግረዋል። ባለፈው ብሩኬ እንዲሆነል ምናም ሲባል ማለት ነው ተወጋ ምናምን በተባለ ሰዓት እኛ ደግሞ ያን ቀን ነው ዛሬ ማሰብ ያለብን እንጂ የሆነ ነገር በጠፉ ሰዓት ሀይሚና ብሩኬ ሁሌ ለእኛ መንገድ የለባቸውም። ለምን እዚህ ጋ ዩቲዩብ ተጠቃሚ ናቸው፣ እዚህ ጋ የሚዲያ ሰው ናቸው፣ እዚህ ጋ ስራ ይበላሻባቸዋል ሁሌ ከተናገሩ። አሁን ነገር ቪዲዮ ሲለቀቅ ሰፍ ብለን ቪዲዮቸው በደንብ ይታያል። ሀይሚ ቤት ገባችሁ ግዴታ ሲጠፉ መጨነቅ የለብንም። እንደዋ ማድረግ ነው። ተጨንቀንም የሚመጣ ነገር የለም። ሶስቱ ቤት ውሸት እንደሆነ ሄዳቸው አዳምጡ። ሶስቱ ቤት ይጃሉ ውሸት ለመስማት ማለት ነው። እንደው ገርሞኝ፣ እንዴት ራሱ እንዴት እንደሚመጣላቸው። ሌላው ደግሞ እይታ እኮ ሶስት ሺ እንደ በቃ ተራ ሀያ ሺ አስር ሺ እንኳን አይታይም። ዘጠኝ ሺ ስምንት ሺ እንኳን አይታይም። ሰው ግን ማስጨነቅ ለም እንዳስፈለገ አለ። ያኔ ስራ ነው አይኖ ስራ ነው ይስሩ። ግን በዚህ ሁኔታ በዚህ ሁኔታ የሚናገሩት ቃላት በጣም ነው የሚደብረው። እንደ ሀይሚና ብሩክ የዛሬ ላይ ሰላም ናቸው አራት ነጥብ። ሀላስ ፕራንክ ነው እንደማንኛውም ፕራንክ ይሰራሉ። ፕራንክ መስራታቸውም ደግሞ እኛ ውስጣችንም ማሳመን አለብን ውዶች ማለት ነው። ገና እኮ ይሰራሉ። ስለዚህ በጠፉ ሰዓት ለእኛ አያስቡም። ላይክ ላይክ እኛ እኮ አንደኛ ነገር ውዶች የሚዲያ ሰው እስከሆኑ ድረስ ይናፍቁናል፣ እንወዳቸዋለን፣ በቃ እንጨነቃለን ስለነሱ። ግን ራሳችን ኮንትሮል ማድረግ ነው እንጂ አስሬ እየመጡ አታስቡ እኛ ደህና ነን ኔቨርስ አይሉም። ፎርዋት ይቅርታ ውዶች ከነዚ አምቡላንስ ቤት መጥቼ ነው ድምፅ የትንሽ ኦቨር የነባችሁ እና አትጨነቁ። ባይነኝ እነሱም የሚዲያ ሰው ናቸው ውዶች ማለት ነው። ሀሚዬና ብሩክን አላ ባሉበት ጠብቃቸው፣ ሁላችሁንም አለው የጠብቃቸው ዶች እንግዲህ ነገር ያሰማን የሆነ ነገር ለቀው እንግዲህ እንመጣላችኋለን እኛ እና አታስቡ፣ ሚዲያ ላይ ያለው ነገር እንዳያስጨንቃችሁ። ይሄን ይመስላል። ሁሌም ወዳችኋለሁ። አሰላሙ አለይኩም ረህመቱላሂ ወበረከቱ በባይ